ሰላም ጤና ይስጥልን። የቦረና ባሬንቱ ቻናል ተከታዮቻችን የዕለቱን አዳዲስ እና ፈጣን መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ጃድም የመቃዛ በኦሮሚያ ክልል ምዕራብ ሸዋ ዞን በኦሮሞ ተወላጆች ላይ በፋኖ የተፈጸመውን ጭፍጨፋ ተከትሎ በማህበረሰቡ ዘንድ ቁጣን ቀስቅሷል። በምዕራብ ሸዋ ዞን ኖኖ ወረዳ በተፈጸመው ጥቃት ህጻናትና ሴቶችን ጨምሮ ከ25 በላይ ሰላማዊ ሰዎችን ግድያና ጭፍጨፋ በወራሪው ፋኖ ቡድን መከሰቱ በኦሮሚያ ከተሞች እና የተለያዩ ከፍተኛ የትምህርት ተቋማት ላይ ቁጣን ቀስቅሷል። ከዚሁ ጋር ተያይዞ ጥቅምት 9 2018 ዓ.ም. የተፈጸመው ጥቃት ለማውገዝ የአምቦ ዩኒቨርሲቲ ተማሪዎች በተለያዩ አቅጣጫ ተቃውሞ አሰምተዋል። ይህ ጽንፈኛ ቡድን ሆሮ ጉድሩ ወለጋ እና ምስራቅ ወለጋን ጨምሮ ሌሎች የተለያዩ ከተሞችን በተደጋጋሚ የዘርፍ እጅት ሲያካሄድ እንደነበረ እና የንጹሐን ህይወት ጭካኔ በተሞላበት መንገድ ሲገድል ብሎም ሲያፈናቅል እንደነበር ተማሪዎቹ ሲያሰሙም ተስተውለዋል። በተጨማሪም የኦሮሞ ተወላጆች በዚሁ ነውረኛ ቡድን ምክንያት ከቤት ንብረታቸው እንደተፈናቀሉም አክለዋል። ይሄ በእንዲህ እንዳለ ምንም ያልታጠቁና ሰላማዊ ሰዎች ላይ ያተኮረ ይህ ነፍሰ በላው ፋኖ ህጻናት እና ነፍሰ ጡር ሴቶችን ጭምር የገደለ ሲሆን መንግስት ይህንን ድርጊቱን በተደጋጋሚ እየሰማ በዝምታ ማለፉንም ሰልፈኞቹ ኮንነዋል። በመጨረሻም ይህን ቡድን በዓለም አቀፉ ማህበረሰብ ዘንድ በአሸባሪነት እንዲፈረጅም ጠይቀዋል። የመንግስት ወታደሮች በተለያዩ የኦሮሚያ ከተሞች ሰላማዊ ሰዎችን አሳደው መግደላቸውን አጠናክረው ቀጥለዋል ሲሉ ነዋሪዎች ኮነኑ። በኦሮሚያ ክልል ምዕራብ ወለጋ ዞን ኖሌ ወረዳ ኢሉባቡ ቀበሌ ነዋሪ የሆነው እሼቱ ተረፈ የተባለ ግለሰብ ጥቅምት 5 2025 የመንግስት ታጣቂዎች ከመኖሪያ ቤቱ ወስዶ መግደላቸውን ስሙን እንዳይጠቀስ የጠየቀን ምንጫችን ተናግረዋል። አቶ እሼቱ የሶስት ልጆች አባትና የቤተሰብ አስተዳዳሪ ሲሆኑ በዕለቱም የኦሮሞ ነጻነት ሰራዊት ደጋፊ ነው በማለት እንደተገደለ ገልጸዋል። በተጨማሪም በዚሁ መንደር ብዙ ሰዎች ከኦሮሞ ነጻነት ሰራዊት ጋር ግንኙነት አላቸው የተባሉ ለእስርና ለከፍተኛ ድብደባ መዳረጋቸው ብሎም የአካል ጉዳት የደረሰባቸው ነዋሪዎች እንዳሉም ተብራርተዋል። ይህ በእንዲህ እንዳለ በኦሮሚያ ክልል በአሰቦት ከተማ አደም ሰዶ የተባለ ወጣት ያለምንም ወንጀል ወደ ፖሊስ ጣቢያ ተጠርቶ በመንግስት ወታደሮች መገደሉን ሌላኛው ምንጫችን ከስፍራው ጠቅመዋል። መንግስት፣ ተፎካካሪ ፖለቲከኞች እና ነፍጥ ያነሱ ወገኖች ሁሉ ወደ መግባባት እንዲመጡ ፓትርያርኩ ጥሪ አቀረቡ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትሪያሪክ ብፁዕ ወቅዱስ አቡነ ማትያስ መንግስት ተፎካካሪ ፖለቲከኞች እና ነፍጥ ያነሱ ወገኖች ሁሉ ወደ መግባባት እንዲመጡ ጥሪ አቀረቡ። ፓትርያርኩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የቅዱስ ሲኖዶስ ምልአተ ጉባኤ ማስጀመሪያ መርሃ ግብር ላይ በሰጡት መግለጫ የነገው ትውልድ ልማታዊ ተስፋ እውን ሊሆን የሚችለው ሰላምና አንድነት ሲኖር ነውም ብለዋል። ብፁዕ ወቅዱስ አቡነ ማቴዎስ ሁሉም አካላት ለሰላም መስፈን እና ለልማት እድገት መረጋጋት ሲባል ወደ መግባባት እንዲመጡ ጥሪ አቅርበዋል። ፓትርያርኩ በመግለጫቸው በሀገራችን ያለው ያለመረጋጋት በህዝባችን አጠቃላይ ስነልቦና በሀገሪቱ አንድነት እና እድገት የሚያስከትለው ጫና በቀላሉ የሚታይ አይሆንም። የህዝቡ ስነ ልቦና ከተጎዳ የነገው እድል ጤናማ ይሆናል ተብሎ አይታሰብም ሲሉም አክለዋል። ችግሩ እየታየ ያለው በዋናነት በሀገራችን ፖለቲከኞች በመሆኑ ነገሩ የተወሳሰበ እና የተራዘመ እንዲሆን አድርጎታልም ብለዋል። በመሆኑም ይህ የእርስ በርስ ግጭት ቆሞ ችግር በውይይትና በድርድር በመፈታት የወንድማማችነት እልቂት የሚያስቆም የሰላምና የእርቅ እድል ቅድሚያ እንዲሰጠው ጉባኤው የበኩሉን ጥረት ማድረግ ይገባል ሲሉም አሳስበዋል። የቀድሞ ምክትል ጠቅላይ ሚኒስቴር በአሜሪካ የፖለቲካ ጥገኝነት መጠየቃቸው ተሰማ። በኢትዮጵያ የቀድሞ ምክትል ጠቅላይ ሚኒስቴርና በዋሽንግተን ዲሲ የኢትዮጵያ ኤምባሲ ተጠባባቂ ጉዳይ ፈጻሚ የነበሩት አምባሳደር አስቴር ማሞ በአሜሪካ የፖለቲካ ጥገኝነት መጠየቃቸው ተሰምተዋል። ወይዘሮ አስቴር ማሞ በካናዳ አምባሳደር ሆኖ ከተሾሙ በኋላ ጠቅላይ ሚኒስትር አብይ ላይ አሴረዋል መባላቸውን ተከትሎ ወደ ዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ በምክትል አምባሳደርነት ሲያገለግሉ መቆየታቸውና በቅርቡ የስራ ጊዜያቸውን አጠናቀው ወደ አገር እንደሚመለሱ ተገልጾ በኋላ ጥገኝነት መጠየቃቸው ብሎም ውሳኔያቸው ድንገተኛ መሆኑም ተጠቁሟል። በተያያዘም ከብልጽግና ፓርቲ እሳቸውን ጨምሮ ሶስት ባለስልጣናት ማለትም አምባሳደር አብዱልአዚዝ መሐመድና እውነቱ ብለታ በተመሳሳይ ሁኔታ ጥገኝነት መጠየቃቸው የሚታወስ ነው። በጉዳዩ ዙሪያ የተለያዩ የፖለቲካ ምሁሮች እንደሚገልጹት አመራሮቹ ከፓርቲው መሰደዳቸው በብልጽግና ፓርቲ ውስጥ ያለው ልዩነት በቀላሉ የማይፈታ መሆኑን ባለስልጣናቱ ወደ ሀገራቸው ለመመለስ ዋስትና ማጣታቸውና የሀገር ውስጥ ፖለቲካ አሳሳቢ ደረጃ ላይ መድረሱን አብራርተዋል። የዓለም የምግብ ፕሮግራም በኢትዮጵያ አንድ ነጥብ አምስት ሚሊዮን በላይ አርሶ አደሮች እና አርብቶ አደሮችን እየረዳ መሆኑን አሳወቀ። በኢትዮጵያ ከአንድ ነጥብ አምስት ሚሊዮን በላይ የሚሆኑ አርሶ አደሮች እና አርብቶ አደሮች በምርጥ ዘር በግብዓት ማቅረብ በግብርና ቁስ በገንዘብ ድጋፍ የገበያ ትስስር በመፍጠር እና በሰብል እንዲሁም በእንስሳ ኢንሹራንስ እየረዳ እንደሚገኝ የዓለም የምግብ ፕሮግራም አሳውቋል። ይህ የተገለጸው ዛሬ ጥቅምት 11 2018 ዓ ም የግብርና ሚኒስቴር ከፋኦ እና ከሌሎች አጋር አካላት ጋር በመተባበር እጅ ለእጅ ለተሻለ ሥርዓት የምግብ ለተሻለ ህይወት በሚል መሪ ሀሳብ የዓለም የምግብ ቀንን በፊንፊኔ ስካይ ላይት ሆቴል ባከበረበት ወቅት ነው። በአከባበር መርሃ ግብር ላይ ንግግር ያደረጉት የዓለም የምግብ ፕሮግራም የኢትዮጵያ ተወካይ ሙቲንታ አምባይ ተቋማቸው በኢትዮጵያ ከአንድ ነጥብ አምስት ሚሊዮን በላይ አርሶ አደሮች እና አርብቶ አደሮችን በተለያዩ ሁኔታዎች ውስጥ እየረዳ መሆኑን ገልጸዋል። ውድ የተከበራችሁ የቦረና ባሬንቱ ቻናል ተከታዮቻችን ለዛሬ ያጠናቀርናቸው ዜናዎች እነዚህ ነበሩ። በሌሎች አዳዲስ መረጃዎች እስክንገናኝ ሰላም ቆዩ። ጥቆማዎችና መረጃዎችን ለመስጠት እንዲሁም ሚዲያ ሽፋን ለማግኘት የቦረና ባሬንቱ ቻናል ፌስቡክ እና ሌሎች ድረ ገጾቻችንን መጠቀም እንደምትችሉ እናሳስባለን። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እናመሰግናለን።